ጉዞውን ከቻይና የጀመረው የዓለማችን ረጅም ርቀት ተጓዡ ባቡር በሰላም ለንደን መድረሱ ታውቋል። በፈረንጆቹ አዲስ ዓመት ቀን ጉዞውን ከቻይና የጀመረው የዓለማችን ረጅም ርቀት ተጓዥ ባቡር ከ18 ቀናት ጉዞ በኋላ በታቀደለት ሰዓት ለንደን ከተማ በሰላም ደርሷል ተብሏል። ከቻይና ተነስቶ እንግሊዝ እስከሚደርስ ከ1200 ኪሎ ሜትር በላይ ርቀት የተጓዘው ባቡር ካዛኪስታን፣ ሩሲያ፣ ቤላሩስ፣ ፖላንድ፣ ጀርመን፣ ቤልጅየም እና ፈረንሳይን አቋርጦ ነው ያለፈው። የቻይናና እንግሊዝ ንግድ ልውውጥ ከመቼውም ጊዜ በላይ ከፍ ያደርጋል የተባለለት የዓለማችን ረጅሙ የባቡር መስመር በይፋ ስራውን የጀመረው ታህሳስ 23 ቀን 2009 ዓ ም ነበር ሰባት ሀገራትን የሚያቋርጠው የባቡር መስመሩ 500 ቶን ክብደት ያለውን ዕቃ በአንድ ጊዜ ማጓጓዝ ይችላል። እንግሊዝ ከቻይና ጋር በባቡር መስመር የተሳሰረች 15ኛው ሀገር መሆኗ የተገለጸ ሲሆን የባቡር መስመሩ ቻይና ከአውሮፓ ከኢሲያ እና መካከለኛው ምስራቅ ጋር ያላትን ኢኮኖሚያዊ ትስስር እንደሚያሳድግ ተገምቷል።